ሲገባ የጀመሩ ነበሩ። እንዲሁ በፊትና በህመምም ሳይሆን በሌላም ነገር ሳይሆን በቃ እኔ አሳ መጾም አልቻልኩም ብለው የተዉ ሰዎች አሉ። እንደገና አሳ መብላት የጀመሩ ሰዎች አሉ። ጀምረው ነበር በክርስትና እስከ መጨረሻው ድረስ ቤተ እግዚአብሔር እያገለገልኩ ይኖራለሁ ብለው የጀመሩ ሰዎች ነበሩ። ነገር ግን የሆነ ቦታ ላይ ሲደርሱ በሆነ ምክንያት ሰው ጀምረን የምንተዋቸው ብዙ ነገሮች አሉ። በተለይም በመንፈሳዊ ህይወት ሕይወታችን የተለያዋን ወጠን ሚወስ የጠና ማይ በጀመርንበት የማንፈጽምበት ስሜታችን በየደቂቃ የሚቀያየ የወደድነውን እግዚአብሔር ያከበርነውን እግዚአብሔር እስከ ሞት ድረስ የማንታመንበት ዛሬ አማኞት ነገ ደግሞ የተበጠጠ እንደዚህ አይነት ተለዋዋጭ ህይወት እንዳይኖረ ለደቀ መዛሙርቱ ይሄን ነገራቸው። ይሄ ማለት ለደቀ መዛሙርቱ ተናገረ ማለት በየዘመናቱ የእግዚአብሔር ቃል የሚሰራ ነው። ምክንያቱም ሰማይና ምድር ያልፋሉ፣ ግን ምን ያልፍ ማለ? ቃል ግን አያልፍም። እስከ መጨረሻ ቃሉ የሚሰራ ነው የጸና። ስለዚህ ወገኖች ወደ ቤተ እግዚአብሔር መምጣታችን የአንድ ቀን እንዳይሆን እግዚአብሔር መውለዳችን የውለት እንዳይሆን ለአንድ ቀን ለሁለት ቀን እንዳይሆን በቤቱ እስከ መጨረሻው ተተክለት እንድንቀር እግዚአብሔር በሰጠን ርሜ ልንጸልይ የሚያስፈልገውም እንደዚህ ነው የጀመሩ ዛሬ ግን በሌላ ጉባኤ በሌላ አዳራሽ የሚገኙ ሰዎች አሉ። ክደውት፣ ወላዲተ አምላክን ክደው አማላጅ ናት እናት ናት ድንግል ናት ብለው በመሰከሩበት አንደበታቸው ለካ ተሳስተን ነበር የሚለዋል። ግን የተሳሳቱት ዛሬ ነው። እግዚአብሔርን በልጅነታቸው አውቀው ገና ከማህጸን ሲወጡ ማርያም ማርያም የሚለው ስም የሰሙት የመጀመሪያ ጊዜ ያወቋትን ወላዲተ አምላክ

አይሰጣቸውም። ያንን ላቡን እየላለው እግሩን ብርክ ብርክ እያለው እየተንቀጠቀጠ አይታቸዋል። ሲሮጡ ፊታቸው እየፈጠጠ ደክሟቸው አንዳንዴ የህመሙሉ እየተሰማቸው ያን ታግሰው ያንን በሩጭ ሩጫውን በአሸናፊነት ሲቀድም የተዘጋጀላቸውን ሜዳሊያ ከሚመለከተው አካል ያጠልቃሉ። የጀመሩና ብዙዎች ነበሩ። ወደ ኋላ እየተንጠባጠቡ ቀሩ። አሁን መጠባጠብ አያስፈልግም ነው። በእግዚአብሔር ጉባኤ በመንፈስ ቅዱስ ጥሪ በሃይማኖት ላይ እንደ ጠኑት እንደ መረዱት እስከ መጨረሻ ልንሄድ ያስፈልጋል። ለዚህ ነው ጌታችን ምናላቸው፣ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። አሁ ዛሬ በብዙ በገጠራማ አካባቢ በክርስትና ምክንያት ብዙ የሚመጡ ፈተናዎች አሉ። የሚገደሉ የሚታሰሩ፣ የሚፈደዱ ይኖራል። ነገ እኛ የማናውቀው ምን እንደሚመጣብን ግን ዛሬ እግዚአብሔር እያስታጠቀን ነው። ትስቅ እያስታጠቀን ነው። ለነገው የሚመጣውን ነገር እንድንበረታ ሃይማኖታችን በምን ነገር እንዳንል ነው ከሱ የሚለየን ጳውሎስም እንደተናገረ መከራ ነው፣ ረሃብ ነው፣ ፍል ነው፣ ሰይፍ ነው፣ ከጌታዊ ፍቅር የሚለየን የለም። በልስ